ምንም የሚጠየቅ ነገር የለም። እባክ ከዛሬ ውጭ አይቻት አላውቅም። ችግር ከመፈጠሩ በፊት ይዘህልኝ ውጣ። ገባች እኮ እብድ ናት። እብድ ለእኔ የተናገረችው ለባለቤት ከተናገረች ትዳሬ ይፈርሳል። እባክ እባክ ግባና ይዘልኝ ውጣ። ደረጀ ማናት? ምንድናት? ማርቲ እብድ ናት። እሱ ደግሞ ሊወስዳት የመጣ ቤተሰቧ ነው። አይ እብድ እንኳን አደለችም። እብድ ናት አልኩህ። እብድ ናት። ይኸውልህ ፖሊስ ከመጥራቴ በፊት ግባና ውሰድልኝ። አንተ እራስህ ገብታ ንጠልጥላት አስወጣትም እንዴ? እሱን ምን አስጠበቀ? አሳልፊኝ። ስምሽ ማ ነው? ውሃ ውሃ ስምሽ ነው? ውሃ ስሜ ነው። ደስ ይላል አይደል? አይ ሰምቼው ሰላም አላውቅም ነው ግን ደስ ይላል። አንቺ አን የደረጀልልን እንዴት እንደዚህ አባት የስም አንጠልጥለሽ የምጣሪው የታቀው ያለሽ አንቺም ልጅ ነሽ ማን ነሽ ቆይ እንዴ ሰው ቤት ዘው ብለሽ ገብተሽ የምትመረምሪው እኔ ዳጣ ባላል ማለት ዘመረሽ ወይስ ምንድንሽ አንተም ልጁ ነው አይ እኔ እንኳን ልጅ አይደሉም? እና ሰው ቤት ምን ትሰራለህ ጦጣ ባለቤቱን አስወጣሉ አንቺ ናታን ነው እንደዚህ የምትናገሪው አንቺ ቆይ ምንድንሽ የዚህ ቤት ህግ አስከባሪ ነሽ እንዴ ከዋንድ በል ስጠል እንዳትንቀሳቀሱ። ዳጣ ክፍል አንድ። ተወዳጇና ደስ የምትለዋ ዳጣ እንግዲህ በራሷ የህይወት ታሪክ በአዲስ ድራማ መጣለች ማለት ነው። ዳጣ የቤተሰቦቿን ቤት አግኝታለች። እንግዲህ ዳጣን ደግሞ ካገኘች ቤተሰቦቿን ካገኘች በኋላ እንግዲህ ቤታቸው ገብታ ቤት ውስጥ ያሉትን ልጆችን ተዋውቃ ስማቸውን አውቃ ወጣለች ማለት ነው። እንዲሁም ደግሞ የዳጣ ምናልባትም ደግሞ የእንጀራ እናት እንግዲህ ወይም ደግሞ ሚስቱ አታውቅም ማለት ነው ስለዚህ ስለማታውቅ አስወጣቻት ማለት ነው እና ውጪ አስወጣለት ስትል አስወጥታታለች ማለት ነው እንግዲህ ደረጀም ደግሞ አቶ ደረጀ ዳጣ ማንነቷ ምንነቷ እንዲታወቅ ወይም ደግሞ ሚስቱ እንድታውቅ አይፈልግም ማለት ነው ምናልባትም ለምን ይሆን ዳጣ እና ደረጀ እንዲሁም ደግሞ ተገናኝተዋል ማለት ነው። ስለ ሁሉም ነገር በጣም ይቅርታ ይላቸውና ታሪኩ ይቀጥላል ማለት ነው። ዳጣ ው ማለት እንዴት አንመሳሰልም? ግን ተወው እባክህ መመሳሰል አልፈልግም ትለዋለች። ምንድን ነው የምትፈልጉት? ብሎ ደረጃ በሚጠይቅበት ሰዓት እንግዲህ የመጣሁት ደግሞ አንተን ፈልጌ ሳይሆን እናቴን ፈልጌ ነው ስትል ትናገረዋለች ማለት ነው። እናም ቤተሰቦቿን ያሳደጓት የጎዳና ልጆች እንደሆኑና እንዲሁም ደግሞ የነገሯቸውን ተከትለው ሲሄዱ እንግዲህ እዚያ ድረስ ሲደርሱ የቤተሰቦቻቸው ቤት የቤተሰቦቿ ቤት ማለትም የዳጣ የቤተሰቦቿ ቤት እንደሆነ አረጋግጣለች ማለት ነው። ወይም ደግሞ እናንተን አገኘን በማለት ሞገስ ይናገራል። ዳጣም እንግዲህ ሰውም እየተከታተለኝ ነበረ በማለት እንግዲህ ተናግራለች። እንዲሁም ፈጣሪ የዘላለም ጸሎቴን ሰምቷል ስትል ይናገራል። ዳጣም እንግዲህ አየህ ትለዋለች ሞገስን። ዘረቢስ ብለህኝ ነበር፣ ዘረቢስ አይደለውም ስትል ትናገራለች። አንተ አባቴ ነህ፣ አንተ ነህ የጣልከኝ። እዚያ ጋር ያየኋቸው እህቶች ናቸው ስትል ጠየቃቸው ደረጀን። ደረጀም ልጅ በወቅቱ የማላልፈው ህይወት ውስጥ ነበርኩ። መወለዷ ትዳሬን ህይወቴን በጥብጦት ነበር። አጋጣሚ ነው። አንድ ቀን ግን አንድ ቀን ግንኙነት ተከሰተ። ይህን ያየው ወንድሜ ማታውንም ወስዶ ጎዳና ጣላት ሲል እንግዲህ ይነግራታል። ወንድም ምን አይጣለኝ አለች ዳጣ። አዎ አለ ለደረጀ። አዎ የኔን ትዳር የኔ ህይወት ለመታደግ ብሎ ማታ ስገባ ወንድሜ እንዳደረገ ነገረኝ። ተናደድኩ ተቆጣሁ፣ የማደርገውን አጣሁ። እንደብዳ አደረገኝ። ከዚያም የት እንደጣላት ጠየቅኩትና የጣላት ቦታ ላይ ለመፈለግ ተያይዘን ሄድን ሲል እንግዲህ እዚያ ቦታ ግን የለችም አጣዋት አለ ደረጃ በህልም በእውኔም የሚያሳድደኝ የሚያሳቅ የሚያሰቃየኝ ብዙ ነገር አለ ወይም ደግሞ ሰላሙን እንዳላገኘ ይናገራል። ዳጣም እናቴ ሴት ናት፣ እናቴ የት ሄዳ ነው? ሙታ ነው አይደል? አውጥታችሁ ስጥሉኝ ዝም አለች ስትል ጠየቀች። ዳጣ አሁን እሱን የምንጠይቅበት ሰዓት አይደለም፣ መጀመሪያ የኔና ያንችን እናረጋግጥ ሲል ይጠይቃል። ስም እውነት ነው ዳጣ ልጄ ናችሁ አይደል ሲለው አዎ ነች ብትሆን ደስ ይለኛል፣ ግን በዚህ ዘመን ታሪክ ተገጣጠመ ተብሎ የሚታወቅ ነገር የለም፣ በማለት እንግዲህ ዝም ብሎ አምኖ እንደማይቀበላት ይነገራል። ዳጣም እና ጥርጣሬ ውስጥ እንዳለና አምኖ ለምን እንደማይቀበል ስጠይቀው፣ ግን አንተ አባቴ ነህ፣ በህልሜ አይደለም አይደል? አልተኛሁም አይደል? ሞገስ ስትል ሞገስን ትጠይቀዋለች። እውነት ቢሆን ደስ ይለኛል በማለት እንግዲህ በጣም ስቅስቅ ብላ ለቀሰች። እናም ከልጆች ጋር እናም ለትንሽ ጊዜ አብራ ከልጆች ጋር ትቀመጥ ሲላት እንግዲህ ማርታ አይሆንም ትላለች። እናም የቤቷ አባወራ እኔ ነኝ እዚህ ቤት ትንሽ ቤት ትንሽ ቀን ትቆይ ሲል ይነግራታል። ሁሌ ነገሯ ድሩዬ ናት፣ ልጆችን ታባልግብኛለች ስትል እንግዲህ እና ደግሞ መንገድ ላይ እንዳደገች ሲነግራት፣ ጭራሽ መንገድ ላይ ያደገች ልጅ ይዘህብኝ መጣ ስትል ትነግረዋለች። እናም አብዬን ታባልጋታለች። ውሃስ መቼም ሲፈጥራት ጅልናት ለብልግናማ ትሆን ስትል እንግዲህ ማርታ ትናገራለች። ዳጣ የቤታቸው መጣች እና ውሃ ጋር ይተቃቀፋሉ። ልቀፍሽ አለቻት፣ ተቃቀፉ። ደስ የሚል ጊዜ የሚያሳልፉ ይመስላሉ። ከዚህ በኋላ ከኛ ጋር ነው አሁን የምትኖሩ አለቻት። ውሃ አዎ አለች ዳጣ። ደስ ይላል፣ አብረን እንጫወታለን፣ አብረን እንበላለን፣ እንጠጣለን እና ደግሞ አብረን እንጫወታለን። ውክ እናደርጋለን፣ ውክ እናደርጋለን ስትላት እንግዲህ ውክ እንዴት ነው ወኪንግ እንዴት ነው፣ ከተማ ነው ስትል ዳጣ ትጠይቃለች። እናም ኪዲን ስላላወቁ እኮ ነው አለች ዳጣ። እናም እናም ወንድም እንደሌላቸውና ወንድም እንደሌላቸውና እነሱም ናታን ወንድማቸው እንዳልሆነ ትነግራታለች። ዳጣም እኔ ያለውልሽ ማንም አይነካሽም ስትል ለውሃ ያለውን ነገር ትነግራታለች። እናም ቆያንች መቼ ነው ሚስጢር የምትጠብቂው? ስትላት አለወደዚያ ዞር በይል ስትል ነገረች። እናም ደግሞ ውሃን እንግዲህ የውሃ እህት ታስጠነቀቃታለች። አንድ ነገር ብታወሪ አልተውሽም አልመረሽም ሚስጥር ስለምን አደብቅም ስትል፣ ውሃና ዳጣ ግን በፍቅር የከነፉ ይመስላሉ። በመዋደድ እየከነፉ ውሃ ጸጉሯን እየነካካቻት ያምራል እያለቻት በፍቅር በመዋደድ ክንፍ ያሉ ክንፍም ብለዋል። ደስ ይላሉ። የናታን ክላስ አይተወደች። እናም አሁን እች ምኗ ነው ደስ የሚለው ስትል ትሏል ናታን ማ ሲላት አዲሱ አዲሷ ልጅ ናታ ስትለው ጠዋት የተናገርኩን እስካሁን ይዘሽዋል ሲል እንግዲህ አሁን እሷ ከን ያምራ ነው ስትለው ቀንተሽ ነው እንዴ ይላታል። ሲጀመር አንተ ምን የናህና ነው መቀነው ትላለች። ስለዚህ እሷን ብናገራት ልትናደጅ አይገባም ሲል እንግዲህ ይነግራታል። ናታል እና ከዚህ በኋላ ታምራለች ምናምን ብሎ እንግዲህ የሚያስቀና ነገር እንዳይናገር ትነግረዋለች ማለት ነው። በጣም ኩሽና ሄደች፣ እናም እቃ እያጠበች የነበረችዋ አንቺ ላማትባ እደነገጠች እና ድምፅ የለሽም እንዴ ብለው ሁለቱም ተፋጠው ቀሩ። ምን ነው ስትላት አይ በጣም አየሽኝ ብዬ ነው ስትል፣ ለምን መጣሽ ግን? እኔማ ያው የሚታገዝ ነገር ካለላግዘች ግዝሽ ብዬ ነው ስትል ዳጣ ትነግራታለች። የሚታገዝ ነገር የለም፣ ይልቅ እዚህ ቤት መቆየት ከፈለግሽ የእዚህ ቤት የማታውቂያቸውን ሕጎች ልንገርሽ ብላ እንግዲህ እዚህ ቤት መቆየት ከፈለግሽ የአብዬ ጋር ተስማሚ፣ ከእሷ ጋር ካልተስማማሽ እዚህ ቤት መቆየት ያስቸግርሻል፣ ስትል እንግዲህ ሌላው ሀናናናታን በጣም ጥሩ ልጆች ናቸው፣ ዋህናናታን ልጆች እንግዲህ ከበድ እንደሚሉ ትነግራታለች እናም እንግዲህ ናታንም ደግሞ ልጅቷ እንደምትወደውና ያ እንደማትወደው እሱ ደግሞ እንደማይወዳት እንግዲህ ትነግራታለች ትነግራታለች። ዳጣም እና እኔ ምን አገባኝ ስትል ትመልስላታለች። ሰው ስልናፈቃትና ሰው ስላገኘሁ ደስ ብሎኛል ብላ ዳጣ እንግዲህ ተቃቅፈው ሰላም ተባብለው በጣም ደስ ይላል ያንችን በጣም ደስ ይላል ተባብለው አይን ለአይን እየተያዩ በትዝታ ይከነፉ ይመስላሉ። ምናልባትም ይቺ ሴት የዳጣ እናት ትሆን ይሆን? ኮሜንት ላይ ያስቀምጡልኝ አስተያየታችሁን። እንግዲህ ሴትያውም ዳጣን አልወደደቻትምና ትንሽ ገርን ትቆያለች፣ ከዚያ በኋላ እንደምትወጣ ይነግራታል። ለምን መጣች? ለምን ትወጣለች? ቆይኔ ለቤቴ ለልጆች የማሰብስ ለምንድን ነው የሚያስቆጣ ስትለውና ማነች ብላ ትጠይቀዋለች። ምን ነው ጠርጠርሽኝ እንዴ ሲል እውነቱን ላለመናገር አስመሰልከው ስትለው እንግዲህ ደህና እደሪ ብሏት ይተኛል። እና ብላ እንግዲህ እሷም በጥርጣሬ እያሰበች ና አንገቷን እየነቀነቀች አይታኛለሁ። መጨረሻው ምን ይሆን ይሆን? ዳጣስ መጨረሻዋ ምን ሊሆን ይሆን? ልጅቷስ እውነቱን ስትሰማ ምን ትል ይሆን? ሚስትየዋ እውነቱን ስትሰማ ምን ትል ይሆን? ምንስ ሊፈጠር ይችል ይሆን? ባልና ሚስቱ ይለያዩ ይሆን? ዳጣም አባዬ ብላ አባቷን አባቷ እንዳጠራ ጥንቃቄ እንድታደርግ ነግሯታል። ምን ይፈጠር ይሆን? ኮሜንት ላይ አስታውቁኝ። ላይክ፣ ሸር፣ ሰብስክራይብ ማድረግ